አሰላሙ ዓለይኩም ወራህመቱላሂ በረካቱ የዓረብኛ ጽሁፎን ከዚህ ወደዚህ በአራት ወር ውስጥ ብቻ መቀየር እንደሚችሉ ያውቃሉ። ነዓም፣ ይህ ኢክላስ ኦንላይን መድረሳ ነው። በኢክላስ ኦንላይን መድረሳ በተደጋጋሚ ሲሰጥ የነበረው የአረብኛ የእጅ ጽሁፍ ትምህርት ዛሬም ለአራተኛ ዙር የምዝገባውን በር ክፍት አድርጓል። እስኪ በመድረሳችን እንዴት የእጅ ጽሁፍ ትምህርት እንደሚሰጥ ላስጎብኛችሁ በመጀመሪያ ወደ ቻናሉ እንገባለን። መርሐባ፣ ይሄ እንደምትመለከቱት የተማሪዎች ጽሁፍ ነው። እነዚህ ተማሪዎች አሁን የሶስተኛ ወር ተማሪዎች ናቸው። ከወር በኋላ እንሻ አላሁ ተዓላ ይመረቃሉ ማለት ነው። የመጀመሪያ ጽሁፉን ላሳያችሁ የነሱን የመጀመሪያ ጽሁፍ ላሳያችሁ ወደ ግሩፑ ንግባና ሚዲያ ብለን ገብተን ከዛ ወደታች ወርደን መጨረሻ ላይ እንሄድ መጀመሪያ የለቀቁት ስር ላይ ስለሆነ ማለት ነው። ይታያቸዋል አደለም? ያው ይሄ የመጀመሪያ ጽሁፋቸው ነው። ግሩፑ ጋር እንደገቡ ትምህርት ከመጀመራቸው በፊት የነበረ የአረብኛ ጽሁፍ ነው። አሊፍ ባታ ማለት ነው። እኛ ያያችሁት ነው አደለም? ይሆናል ለምሳሌ እዚህ ጋ ጧና ዟ ስድስት ስድስት ቁጥር ናቸው፣ ምናምን ብቻ አልሙም። የመጀመሪያ እዚህ ጉሩፕ ሲገቡ ተማሪዎች ጽሁፋቸው ይህን ይመስል ነበር። አላህ ስብሐነሁ ወተዓላ ፍቃድ ሆኖ ከሶስት ወር ትምህርት በኋላ ወደዚህ ተቀይሯል ማለት ነው። እንደምትመለከቱት ያው አረብኛ ጽሁፋቸው አሁን ገና ናቸው፣ አንድ ወር ይቀራቸዋል። ከወር በኋላ ደግሞ ከዚህ የበለጠ በአላህ ፍቃድ አሳምረው መጻፍ ይችላሉ ማለት ነው። ይኸው በዚህ ወጥቼ ያሳያችሁ ወደ ታች ወርጄ ይታያል አይደለ? ይህ ሁሉ በሶስት ወር ውስጥ ብቻ ነው ለውጡ ማለት ነው። በአላ እኒህ ነው። መርሐባ ስለ ትምህርቱ አሰጣጥ መመዝገብ የምትፈልጉ ካላችሁ ስለ ትምህርቱ አሰጣጥ ልንገራችሁ። ትምህርቱ የሚለቀቀው በቪዲዮ መልኩ በሳምንት ሶስት ቀን ቪዲዮ ይለቀቃል። ለምሳሌ እዚህ አለው። በዚህ መልኩ ቪዲዮዎች ይለቀቃሉ። እነዚህም ቪዲዮ አንድ ተማሪ ካጠና በኋላ በደንብ ካጠናቸው በኋላ ፎቶ አንስቶ የጻፈውን በዚህ መልኩ ፎቶ እያነሳ ይልካል ማለት ነው። ከዛም በኋላ ያነሳውን ፎቶ ይታረምለታል። ለምሳሌ ስህተት ካለበት በምን መልኩ ነው የሚታረመው? በሪከርድ ነው የሚታረመው። ለእያንዳንዱ ጽሁፎ ላይ ያሉትን ስህተቶች እንዲያስተካክል በዚህ መልኩ ሪከርድ ይደረግለታል። ለእያንዳንዱ ተማሪ በየግሉ ማለት ነው። በሳምንት ሶስት ቀን ቪዲዮ ይለቀቃል። ሶስት ቀን ለተማሪው ይታረምለታል የቤት ስራ። ትምህርቱ የሚቆየው ለአራት ወር ነው። በወር ወርሃዊ ክፍያ አንድ ሳሪያል ብቻ ነው። መመዝገብ የምትፈልጉ ከስር ባለው ስልክ ቁጥር በቴሌግራም አረብኛ መመዝገብ ፈልጌ ነው ብላችሁ አናግሩኝ። ሙሉ መስፈርቱ እዛም አስታውሳችኋለሁ። ከዚህ የተለየ ሌላ አዲስ መስፈርት የለውም። ትምህርቱ በዚህ መልኩ ነው የሚሰጠው። የአረብኛ ጽሁፍ አሳምራችሁ መጻፍ ለምትጓጉ ሁሉ ይሄ ትልቅ እድል ነው። ገብታችሁ መመዝገብ ትችላላችሁ። በትምህርት አብሬያችሁ የምቆየው በማረም ከጎናችሁ በመተጋገዝ የምቆየው እኔ ወንድማችሁ አቡ ዓቲ ካኔ። መመዝገብ የምትፈልጉ ገብታችሁ አናግሩኝ። የምንቀበለው ውስን ተማሪዎች ስለሆነ እንዳይሞላባችሁ ቀድማችሁ በሰዓቱ መመዝገብ ይኖርባችኋል ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።